ድርጅታችን ወደ ውድቀት ከሚወስደው ጎዳና አንደኛው አለመነጋገር። በሽተኛ አታድርጉት፣ በዝምታ አትግደሉት፣ በዝምታ ድርጅቱ የሚተነፍስበትን እድል ስ አጭሩ፣ ግን በጣም አዝናኝ በሆነ መልኩ እንደ ፊልም አድርጋችሁ ማቅረብ እንችላላችሁ። ግቡ ግን ዋናው ምንድን ነው? መልካም እንግዲህ ያው ድርጅት እየመራችሁ ያላችሁ በተለይ በተለይ ስብሰባና ስብሰባ ነክ ጉዳዮችን በጣም የምትጠሉ የማይመቻችሁ፣ የሚደብራችሁ፣ የምትጸየፉ ባለ ሀብቶች ትክክል አይደለም፣ ተሳስታችኋል። ምክንያቱም ስብሰባ ማለት ምን ማለት ነው? በድርጅት ውስጥ የተቀመጡ ስትራቴጂክ ነጥቦች ላይ የተቀመጡ ፋይናንሶች፣ ግቦች ላይ ትኩረት አድርጎ መወያየት ማለት ነው። ሌላ ነገር ማለት አይደለም። ስለዚህ ስብሰባ የሌላችሁ መሪዎች፣ ስብሰባ የሌላችሁ ባለ ሀብቶች ካላችሁ ድርጅታችሁን አይናችሁን ጨፍናችሁ እየመራችሁ እንዳለ ልትቆጥሩ ትችላላችሁ ማለት ነው። ምናልባት በግል ላትሰበሰቡ ትችላላችሁ። ድርጅቱ ግን ቋሚ የሆኑ የስብሰባ ማዕቀፎች ያስፈልጉታል። ስብሰባን በተለያየ ምክንያት ጠልተን ሊሆን ይችላል። እውነታው ግን አይደለም። የትኛውም ያደጉ ተቋማት በቂ የሆነ ሪፖርቲንግ መካኒዝም አላቸው። ይሰበሰባሉ፣ ይነጋገራሉ። በተለይ በተለይ ያስቀመጧቸውን ስትራቴጂክ ብለው ያስቀመጧቸውን ዋና ዋና ነጥቦችን የተቀመጡ ግቦችን ማሳካት የሚፈልጓቸውን ጎሎቹን በተመለከተ በየሳምንቱ በየ ወሩ በየ15 ቀኑ ይነጋገራሉ። ያልደረሱበትን ምክንያት ያስቀምጣሉ። የደረሱባቸውን ነገሮች ደግሞ ያሳኩበትን መንገድ ይወያያሉ። ስለ ሰራተኛ፣ ስለ ገቢ፣ ስለ ወጪ፣ ስለ ደንበኛ፣ ስለ ሁሉም ነገር ይነጋገራሉ። በቂ ግልጽ ቁልጭ ያለ ሀሳብን ይነጋገር። ከየዲፓርትመንቱ ሀሳቦች ይመጣሉ። በዛም ሀሳብ ላይ ባለቤቶች ትክክለኛውን ውሳኔ ማሳረፍ የሚችሉበትን ጥራት ያለው መረጃ በማግኘት ጥራት ያለው ውሳኔ መወሰን የሚችሉበት እድል ያገኛሉ ማለት ነው። እንግዲያው ቢዝነስን እየሰራችሁ ተቋማትን እየመራችሁ ያላችሁ ሰዎች ካላችሁ ከስብሰባ ጋር በተያያዘ ያላችሁ አመለካከት ምናልባት ጤናኛ ካልሆነ ምናልባት የተሳሳተ ከሆነ ዛሬ ይሄ ቪዲዮ ለእናንተ ይጠቅማችኋል። ስብሰባ በተቻለ መጠን አጭር መሆን የሚችልበትን አጋጣሚ መፍጠር፣ አዝናኝ መሆን የሚችልበትን እድል መፍጠር። ከዛ ውጭ ግን ጥያቄዎች፣ በትክክል ድርጅት ውስጥ የተከናወኑ ሀሳቦችን ዝርዝር መረጃዎችን ሰብስቦ በማቅረብና ለድርጅቱ ጠቃሚ የሆኑ መረጃዎችን በማጠራቀም እነዚህ የተጠራቀሙ መረጃዎችን ወደ ተግባር ሊለወጡ የሚችሉበትን ሀሳብና መንገድ በመቀየስ ድርጅቱ ከስብሰባ የሚያገኛቸው ግባቶች እጅግ ውድና ጠቃሚ ናቸው ማለት ነው። ስለዚህ በየትኛውም ተቋም ላይ ጤነኛ በሚባል ተቋም ላይ ስብሰባ የሌለበት ተቋም የለም። ስብሰባ በጣም በጣም በጣም በጣም አስፈላጊ ነው። ትልቁ ጥንቃቄ ማድረግ ያለብን አሰልቺ እንዳይሆን፣ የውሸት እንዳይሆን፣ ጥሩ ጥሩ ነው፣ መልካም መልካም ነው የሚል ተራ የሆነ ዳታ ተራ የሆነ መረጃ በመሰብሰብ ጊዜ የሚባክንና የሚቃጠልበት እንዳሁን ትኩረት ማድረግ አለብን። ለምን ብላችሁ ጠይቃችሁ፣ ስብሰባ ማለት በሁለት ሰዓት ብንወስደው ከሆነ የባለስልጣን እዛ ድርጅት ውስጥ ያሉ ሰራተኞች የየሁለት ሰዓት ደሞዛቸው ማለት ነው። በወር በሳምንት በአመት ስታበዙት እጅግ በጣም ብዙ ብር የሚባክንበት ነው ማለት ነው። ስለዚህ እንደዛ እንዳይባክን ጥንቃቄ ማድረግ አለብን። ስብሰባ ስንሰበሰብ በተለይ በመሪነት ላይ ያለን ሰዎች ካለን ስትራቴጂክ ኮስችኖች ስትራቴጂክ የሆኑ ፖይንቶች ሪፖርት የሚደረግበትን መካኒዝም ክሬት ማድረጋችን በጣም በጣም የተገባ ነው እንጂ ስብሰባ ሳይሰበሰብ በየወሩ ሪፖርት ሳይኖር እየተደረጉ ነገሮች ሳይኖሩ ትክክል አለ። አንዳንድ የሰለጠኑና ያደጉ ተቋማት በየቀኑ ኪሳርና ትርፋቸውን ሪፖርት ያደርጋሉ። በየቀኑ ኤቭሪዴይ ትርፍ እና ኪሳር ሪፖርት የሚያደርጉ ተቋማት አዲስ አበባም ላይ አሉ። ስም መጥራት ስላልፈለኩ ነው። በየቀኑ ትርፍና ኪሳራቸውን ሪፖርት የሚያደርጓሉ በስብሰባ ላይ ሲቀመጡ የሳምንቱን እየሰበሰቡ ትርፍና ኪሳራቸውን የሚያስቀምጡ አሉ። ስራቸውን በተመለከተ ቆጥረው ሰፍረው የሚያስረክቡ ቆጥረው ሰፍረው የሚያስቀምጡ አሉ። በስብሰባቸው ላይ ውጤታማ የሆነ ስብሰባ ሊድ የሚያደርጉ ተቋማት አሉ። ስለዚህ በስብሰባ ላይ ያለን አመለካከት ማስተካከላችን የተገባ ነው። ድርጅታችን ወደ ውድቀት ከሚወስደው ጎዳና አንደኛው አለመነጋገር። ኮሚኒኬት ካላደረግን ኮኔክት ካላደረግን ድርጅት ውስጥ የሚከናወኑ ነገሮችን በትክክል የሚሰሩትም የሚያሰሩትም ሰዎች ካላወቁ ቀጣይ ጉዞአችንን ለማድረግ ጨለማ ይሆናል ማለት ነው። ያንን ጨለማ መክፈፍ ምንፈልግ ከሆነ የአንዳንዷን ጊዜ በቂ ጊዜ ሰተን ሳይበዛ ሳያጥር ስብሰባ ማድረግ ይኖርብናል። ሪፖርት መቀበል ይኖርብናል። መጠየቅ፣ መነጋገር፣ መወያየት ይኖርብናል። ችግሮቻችንን ለመፍታት የሚያስችል እድልም ይሰጠናል። ጥንካሬያችንን ለማወቅ እድልም ይሰጠናል ማለት ነው። ስለዚህ ስብሰባ ላይ ያላችሁን አመለካከት እንድታስተካክሉ ይፈልጋል። ስብሰባ ማለት ድርጅቱ ምን እያደረገና ምን ጠቃሚ ነገር እያከናወነ እንደሆነ ምን አይነት ጉዳት እንደደረሰበት የተለያዩ ነገሮችን የምንቀይበት ነው። ስለዚህ በሽተኛ አታድርጉት፣ በዝምታ አትግደሉት። በዝምታ ድርጅቱ የሚተነፍስበትን እድል ስጡት። ሰራተኞች ይጠየቁ፣ አለቃዎች ይጠየቁ፣ እየሰሩ ያሉትን ነገር ይናገሩ፣ የጎደለ ነገር ካለ ይጠይቁ። ይህን እድል በመፍጠር ድርጅቱ ወደሚፈልገው ጎዳና ማድረስ ይቻላል። አዝናኝ እንዲሆን የሚበሉ የሚጠጡ ነገሮች ማድረግ ይቻላል። አዝናኝ እንዲሆን አቀራረቡ ላይ ለውጥ ማድረግ ይቻላል። መጀመሪያ ሃይላይት ሊደረግ ይችላል። ለምሳሌ ዋና ዋና ነጥቦችን ከየዲፓርትመንት እንዲነገሩ የመጀመሪያ ዙር ላይ፣ ሁለተኛ ዙር ላይ ምናልባት ደግሞ ቻሌንጅ የገጠማቸው እንዲናገሩ፣ ሶስተኛ ዙር ላይ ያሳኳቸውና ያላሳኳቸውን ነገሮች እንዲናገሩ ሊሆን ይችላል። በአጭሩ ግን በጣም አዝናኝ በሆነ መልኩ እንደ ፊልም አድርጋችሁ ማቅረብ እንችላላችሁ። ግቡ ግን ዋናው ምንድን ነው? ድርጅቱ ውስጥ እየተሰራ ያለውን ነገር እየተከናወነ ያለውን ነገር መረጃ ማቅረብ እና በመረጃው መሰረት ደግሞ ትክክለኛና ተገቢውን ውሳኔ ለመወሰን የሚያስችል እድል የሚሰጥ ነው ማለት ነው። ዮሴፍ በቀለ ባላለው ቢዝነስ ኤንድ ቢዝነስ ነክ ጉዳዮች ላይ ነው የምንወያየው። ከዚህ በኋላም ስለ ሊደርሽፕ፣ ስለ ቢዝነስ እናነሳለን። ይህንን ጣቢያ መስማት ላለባችሁ ሰዎች እንዲዳረስ እንድትረዱን እንፈልጋለን፣ እንድታግዙን እንፈልጋለን። ይህንን በትትናን ምን ጠይቃችሁ አዳርሱ። ላልሰሙ ሰዎች እንዲዳረስ እንፈልጋለን ማለት ነው። አመሰግናችኋለሁ።